ምን ሆነ ሀብታም ነኝ አፍተር ኦል ምል ጥቅማ ጥቅም የሚሉ ሀብታም ነኝ። ዝም ብለህ ገምት ስንት ሚሊዮን ብር እዚህ ቤት ላይ እንዳፈሰስኩ። ዋልታ ከሰራተኛው በተለየ የተለየ ጥቅማ ጥቅም እንዳለው ከፔሮል ውጭ የነበሩ ክፍያዎች እንደነበሩት ወደ ፋና ሲመጣ ግን እነዛ ነገሮች ስለቀሩና እና የደሞዝ ሁኔታም ሲታይ አናሳ ከመሆኑ የተነሳ በዛ ምክንያት ነው። ከዛ በኋላ ባይፈርስ ሚዲያ ወደሚሉ የመጣው እንጂ የመጀመሪያማ ሀሳቡ ነበረው ትችላለህ። ግን አሁን ምልህ አሁን የሚጠቅመውን ነገር እናውራ ብዬ ነው። እኔ ምልህ ደሞዙ ምናምን አይደለም። ከዚህ ፊት እግረኛው ሚዲያም አንድ ጉዳይ አንስቶልኝ ነበር። የሥራ ዋስትና ሳስቦ ምናምን ምልህ ለህዝብ ስለማይጠቅም ነው። እኔ ሀብታም ነኝ አፍተር ኦል ምልህ ጥቅማ ጥቅም የሚሉ ሀብታም ነኝ ዝም ብሎ እንቅስቃሴ የተለየ ነገር ይሰጠዋል ከሚል ነው። የተለየ ነገር ከሚሰጠኝ ከሆነ ዋልታ ሆኜ እሱን መክሰስ ነው። የተለየ ነገር ካለ ሰነድ አለ ማስያዝ ነው አይደል? ሙስና ከሆነ ብልሹ አሰራር ከሆነ በነገራችን ላይ አንዱ መሰረታዊው ችግር የነበረው እኔ የገቢ ምንጭ ነበርኩ ለዋልታ። አሁንም ሌላ መመጻደቅ ምናምን እንዳይሆን ነው። የዋልታ ሴልሶች እኮ ኢትዮጵያ ንግድ ባንክ፣ አዋሽ ባንክ ምናምን ነጻ ሀሳብን ስፖንሰር አድርጉልን ብለው አይሄዱም። ነፃ ሐሳብን ወረፋ ይዘው ነው የሚያደርጉት። ቢደረግልኝ አይገርምም። ሁላችሁ ማንም ብዙ ሰውም እኔ ስሜነህ ባይፈርስ ሲሆነ በጋርድ እንደሚሄድና ምናምን ነው የሚታሰበው። ግን ትንሽ መኪና ሲሰጠኝ አይኑ ደም የሚለብስ ነው ያለው። ገብቷል። አሁን ካለፈ ኋላ መተማማቱ ምናምን ተገቢ ስላልሆነ እንጂ ኦልሬዲ ይቻላሉ። አሁን ጥያቄውን በአጭሩ ለመመለስ ሲቀርበት ምናምን ይሄ ሀሜት ስለሆነ ነው ይህን መገንባት የሚችል ኪሱ የደለበ ሰውዬ እዚህ ውጣውረድ ውስጥ ይገባሉ ወይ? ዝም ብለ ገምት ስንት ሚሊዮን ብር እዚህ ቤት ላይ እንዳፈሰስኩ አይደለ? ዝም ብለ እነዚህን ካሜሮች ምናምን ምናምን ሳለው ከዚያ በኋላ ለሰራተኛ መከፍለውን አስበው። ከዚያ ውጭ ሁሉን ነገር እኔ በህግና በስርዓት ነው የምሰራው። ኬት አመጣ ሚል አካል ኬት እንዳመጣ ይጠይቅ። የአሰራር ስርዓት አለ ሀገሪቷ ላይ ስልጣን የተሰጠው አካል አለ አይደለ? ገቢዎች የሚባል አለ ምናምን። ከዚያ ውጭ ስሜን የተለየ ዋልታ ላይ የሚከፈለው ነገርም ካለ እዛ ኦዲተር ምናምን የሚባሉት ነገሮች አሉ። አለ እሱንም ማየት ነው። እንደውም ብዙ ሰዎች ሲመጡ አንዳንድ ጊዜ ስብሰባ ላይ ትልልቅ የዋልታ የዚህ ሴልስ አጋሮች ለዚህ ሰውዬ ሁለት መቶ ሺህ ብር ነው የምትከፍሉት ምናምን የሚባል ነገር አለ። ማቱ ሰው ግን እኔም በደሞዝ ይበልጠኛል ማለት ነገር ግን እኔ ቀደምም ሲል ተናግሬያለሁ ይህን ማጥራት የሌላ ሰው ጉዳዩና እኔ ሀብታም ነኝ። ስለዚህ አሁን በምትለው ጉዳይ ላይ የምገለጽ አይደለውም። የተለያየ ጥቅምም አሁንም አሁን ቅድም የምትላቸውን ነገሮች ማድረግ የሚያስችል ቁመና አለኝ። እኔ ይሄንን ስድስት ወር ስገነባ ለምሳሌ ደሞዝ የለኝ ማረል መተዳደሪያ ስላለኝ አደለ ይህን ማድረገው። ስለዚህ ብዙ ይሄ የሚለኝ ነገርም አይደለም የሚደንቀኝ ነገር አይደለም። ከዚህም በኋላ ነው ምለ እኔ እኮ አሁን እየሰራው ያለሁት ወይ ዋልታን ወይ ፋናን የሚያል ተቋም ልገነባ ነው። ገና ነገ አራት መቶ ሰራተኛ ልቀጥር ነው እያልኩ ነው። እንደሱ ነው አዝማሚያ፣ እንዳትጠራጠር ደግሞ። ስለዚህ እንዲህ አይነቱ ትርኪ ምርኪ ስሜ ነው የሚገለጽበት አይደለም።